በዛሬው ዕለት የዓለም ቫሴክቶሚን ቀን እየተከበረ ይገኛል። የዓለም የቫሴክቶሚ ቀን በኢትዮጵያ ለሁለተኛ ጊዜ በአርባ ምንጭ ከተማ በመከበር ላይ ይገኛል። ሴንት ፓል ኢንስቲትዩት ፎር ሪፕሮዳክቲቭ ኤንድ ራይትስ ከጤና ሚኒስቴር፣ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ ከማሪስቶፕስ ኢትዮጵያ ና አርባ ምንጭ ዩኒቨርሲቲ የሕክምና ጤና ሳይንስ ኮሌጅ ጋር በመተባበር ተዘጋጅቷል። በቅዱስ ጳውሎስ ሆስፒታል በቤተሰብ እቅድ ና ስነ ተዋልዶ ሰብ ስፔሻሊስት ዶክተር ዘሪሁን በየነ ለብስራት ራዲዮ እንደተናገሩ የነበሩት ቫሴክቶሚ ማለት የወንድ ዘር ማስተላለፊያ ቱቦ በመቋጠር የሚሰራ ዘላቂና ቋሚ የሆነ የእርግዝና መከላከያ ዘዴም ነው። የዚህ አመት መሪ ቃል ሲሆን በቤተሰብ እቅድ ውስጥ የጋራ ኃላፊነት አስፈላጊነትንና በስነ ተዋልዶ ጤና ውስጥ የወንዶች ተሳትፎ አስፈላጊነትንም ያጎላል። ቫሴክቶሚ ወደፊት ልጅ መውለድ እንደማይፈልጉ እርግጠኛ ለሆኑ ጥንዶች ተስማሚ ውጤታማ የእርግዝና መከላከያ አማራጭ ዘዴ መሆኑን ዶክተር ዘሪሁን አስረድተዋል። ምንም እንኳን የተረጋገጠ ጠቀሜታዎች ቢኖ ኖሩትም በአሁን ጊዜ በተለያዩ ዝቅተኛና መካከለኛ ሀገር እንዲሁም በኢትዮጵያ የአገልግሎቱ ተጠቃሚ ማህበረሰብ ቁጥር ውስን መሆኑን በዚህ ወቅትም ገልጸዋል። ወንዶች ይህንን የእርግዝና መከላከያ ዘዴ መጠቀም ቢችሉ በስነ ተዋልዶ ጤናና በቤተሰብ እቅድ ላይ ንቁ ተሳትፎ እንደሚያደርጉ ከፍተኛ ሚና ይጫወታል ሲሉም ዶክተር ዘሪሁን ገልጸዋል። ይህም ጤናማና የተሻለ የቤተሰብ ህይወት ለማምረት አስተዋጽኦ እንዳለው ጨምረው ለጣቢያችን ተናግረዋል ስትል ቅድስ ደጀን ይዘግባለች። ውሃ ከወንዝ ቅጂ በማለት የ16 ዓመቷን ታዳጊ እንድትጠለፍ ያመቻቸች ግለሰብና ጠላፊው በእስራት ተቀጡ። የወንጀል ድርጊቱ በደቡብ ምዕራብ ሸዋ ዞን ዳዋ ወረዳ ሴሬ ሀርቡ ቀበሌ ውስጥ ተፈጽሟል። የደቡብ ምዕራብ ሸዋ ዞን ፖሊስ ዋና መምሪያ አገልግሎት አንደኛ ተከሳሽ ሙሉ ነበይዶና ሁለተኛ ተከሳሽ አለሚቱ ተሾመ በመሆን ታዳጊው ላይ ጠለፋ እንደፈጸሙና የመድፈር ጥቃት እንዲፈጸም በማድረግና በማመቻቸት ተከሰው በእስራት እንዲቀጡ ተወስኖባቸዋል። ሁለተኛ ተከሳሽ አለሚቱ ተሾመ የተባለችው ግለሰብ መጋቢት 30 ቀን 2017 ዓ ም ከቀኑ 11 ሰዓት ላይ በእሷ ስር የምታ ገውን ታዳጊ አንደኛ ተከሳሽ እንዲጠልፋት ሁኔታዎችን ለማመቻቸት አቅዳ ውሃ ከምንጭ እንድትቀዳ እንዳዘዘቻትና የታዘዘችውም ልጅ ውሃ ከምንጭ ለመቅዳት ሄዳለች። አንደኛ ተከሳሽ በሁለተኛ ተከሳሽ አመቻችነት ውሃ ለመቅዳት ወደ ምንጭ የሄደችዋን ታዳጊ ልጅ ጠብቆ በጉልበት ጠልፎ ወደ አዘጋጀው ስፍራም ወስዷል። ተከሳሹ በጠለፋት ታዳጊ ላይ በጉልበት የመድፈር ጥቃት የፈጸመባት ሲሆን ተጎጇ ከቅናት በኋላ አመቺ ጊዜ ስታገኝ ካለችበት ስፍራ አምልጣ የደረሰባትን ለምታቃቸው ሰዎች በመናገር ጉዳቱን ለፖሊስ በመጠቆም ወደ ጤና ተቋም እንድታምራ በማድረግ ሁለቱን ተከሳሾች በቁጥጥር ስር ውለዋል። ፖሊስ የምርመራ መዝገቡን ሙሉ በሙሉ በማስረጃ አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግ ክስ መስርቷል። የደቡብ ምዕራብ ሸዋዞን ከፍተኛ ፍርድ ቤትም አንደኛ ተከሳሽ ሙሉነህ ቦይዶ በጠለፋና በመድፈር ወንጀል ጥፋተኛ መሆኑን በማረጋገጡ በአስራ አምስት ዓመት እስራት እንዲቀጣ ሲወስንበት፣ ሁለተኛ ተከሳሽ አለሚቱ ተሾመ ለዚህ የወንጀል ድርጊት ሁኔታዎች በማመቻቸት ጥፋተኛ ተብላ በሁለት ዓመት እስራት እንድትቀጣ መወሰኑን ቤዛ የታራጊ ዘግባለች። የሀገር ውስጥ መረጃዎቻችን እነዚህን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ እናልፋለን። በቪየትናም በጣለው የማያቋረጥ ዝናብ ቢያንስ የአርባ አንድ ሰዎች ሕይወት አለፈ። በማዕከላዊ ቪትናም ካለፈው ሳምንት መጨረሻ ጀምሮ ያልተቋረጠ ዝናብና ጎርፍ የተነሳ ቢያንስ 41 ሰዎች መሞታቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የጎርፍ አደጋው ከ52 ሺህ በላይ ቤቶችን በውሃ እንዲጥለቀለቁ ያደረገ ሲሆን፣ ግማሽ ሚሊዮና አባወራዎችንና የንግድ ቤቶችን የኤሌክትሪክ ኃይል እንዳሳጣም ዘገባዎቹ ጠቁመዋል። ባለፈው ሶስት ቀናት የዝናብ መጠኑ በከፍተኛ ደረጃም ጨምሯል። በቅርብ ወራት ውስጥ የዝናብ አደጋው ቪትናምን ክፉኛ አጥቅቷታል ካልማጊ ና ቦአሎ የተባሉ ሁለት አውሎ ንፋሶች ካስከተለው አደጋ በኋላ በሳምንት ውስጥ ሞትና ውድመትንም አስከትሏል። ባለፈው አመት ከጥር እስከ ጥቅምት ወር ባለው ጊዜ ውስጥ በቪትናም የደረሱ የተፈጥሮ አደጋዎች ሁለት ቢሊዮን ዶላር ጉዳት አድርሰዋል ሲልም መንግስት ግምታዊ ያህዝን አስቀምጧል። በሀገር ውስጥ ሚዲያዎች የተሰራጩ ፎቶግራፍም እንዳሳዩ ሰዎች ጎርፍ ወደ ቤታቸው ሲገባ በጣሪያ ላይ ታግተው ያሳያሉ። በላምጆንግ ግዛት ውስጥ የተንጠለጠለ ድልድይ መልህቁን ሲነቅልም አመላክቷል መንሸራተት በዋና ዋና መንገዶችና አውራ ጎዳናዎች ላይም ጉዳት ከደረሰ በኋላ ግዛቱ የአስቸኳይ ጊዜ አዋጅንም አውጥቷል። እስራኤል ከሳውዲ ጋር መደበኛ ግንኙነት ብታደርግም እንኳን ፍልስጤም የምትባል ሀገር መመስረቷን እንደማትቀበል ኔታናዩ ተናገሩ። የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ የፍልስጤን መንግስት ምስረታ ላይ ያላቸውን ጠንካራ ተቃውሞው በድጋሚም ገልጸዋል። እስራኤል በጉዳዩ ላይ ከሳውዲ አረቢያ ጋር መደበኛ ግንኙነት ብትመሰርት እንኳን ይህንን አቋሟን አትቀይርምም ብለዋል። ከእስራኤል የዜና አውታር አቡ አሊ ኤክስፕሬስ ጋር ባደረጉ ቃለ ምልልስ ስለ ተስፋው ተጠይቀው ኔታንያሁ የፍልስጤን መንግስት አይኖርም፣ የዚህን ያህል ቀላል አይደለም። ይህ ለእስራኤል ህልውና ስጋት ነውም ብለዋል። ሆኖም የእስራኤል መሪ ጋዛ ጦርነት ማብቃቱን በማንሳት የሳውዲ አረቢያ ጋር መደበኛ ግንኙነት መመስረት በተመሳሳይ አሁንም ጥንቃቄ የሚፈልግ ብሩህ ተስፋ እንዳላቸውም ተናግረዋል። ሁኔታ ሊኖር ይችላል፣ ነገር ግን ሁኔታዎቹ በሁለቱም ወገኖች ተቀባይነት ሊኖረው ይገባል፣ ደግሞም ለሁለቱም ወገኖች ጥሩ ነውም ብለዋል። አንድ ላይ ከሆነን በጣም ጥሩ በመሆኑ አስፈላጊ ጥቅሞቻችንን እንጠብቃለን ሲሉ ማክለዋል። በሌላ በኩል ሐማስ እስራኤል በጋዛ ቢጫ መስመር ተብሎ የሚጠራውን የእርቅ ማካለሉ ቀይራለች አዲስ ነዋሪዎችን ማፈናቀል ዘመቻ በማድረግ የተኩስ አቁሙን እንደጣሰችም ጣሰችም ከሷል የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች የተኩስ አቁም ደካማነት ስጋት እንዳሳደርባቸው ና በጋዛ የፍልስጤማውያን ግድያ መቆም አለበትም ብለዋል የሂውማን ራይትስ ች ሪፖርት በበኩሉ የእስራኤል ጦር በያዘው ዌስት ባንክ በአስር ሺዎች የሚቆጠሩ ፍልስጤማውያንን ማፈናቀሉ የጦር ወንጀል ና በሰው ልጆች ላይ የሚፈጸሙ ወንጀሎች መኖሩን ያሳያልን ብሏል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰአታችንን ነው። መረጃዎቹን ወደ እናንተ በማድረስ ነው የሰብለ አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።